ከተሰደዱ አይቀር ወደ ቤሩት ነው ምላችኋለሁ ወገኖቼ አቤት ፍቅር ፍቅር የሆኑ ሰዎች እኮ ናቸው አንዲት ሸቃሊት ወደ ሀገሯ ልትገባ ስትል ማዳም ነሽ አሰሪዋ ልጆቹ ሳይቀሩ በእንባ በእንባ ነው የሸኟት ነው ላችሁ እውነቴ ነው ምላችሁ ቤተሰብ እንኳን እንደዛ አልቅሶ አይሸኛችሁ በጣም ነው የገረሙኝ ማለት ነው እኔ ከሁሉ ነገር የገረመኝ ምን ቢሆን ጥሩ ሰውየው አቅፎ ሰማት እኔ ሰውየው አቅፎ ሲስማት ማለት ነው። ሴት እና ያየሁት እውነቴን ነው የምላቸው ትውን ያልኩት ድንግጥ፣ እኔ ድንግጥ ነው ያለ እንዴ። እኔም የምለው የቤሩቶችና የእኛዎች ይለያያሉ እንዴ? ጉድ ጉድ ጉድ በል ጎንደር። እኔማ ማለት ነው ወላሂ የምሬን ነው የምላቸው ደነገጠኝ ማለት ነው። እኔ በጣም ገረመኝ። በቃ ሁላቸውም አቅፈው እያለቀሱ ምናምን ነገር ነበር ነበርና፣ እሷም እያለቀሰች ነበር ማለት ነው። ሌሎቹ ኖርማል ነው ልጆቹ ምናምን ነገር ኖርማል ነው። ግን ሰውዬው እንዴት አቅሮ ሰላም አላት? ወይ ጉድ! ሰላምታው ተረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው? አልሐምዱሊላህ፣ እኛ ጋ ሁሉ ሰላም ነው። በእያላችሁ በሰላማችሁ ብዙ ተትረፍ በለን። ውድ ቤተሰቦች፣ የምወዳቸው የማከብራቸው፣ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን ውድ ቤተሰቦቼ ዛሬ ከሸቀሊት መንገድ መንደር ዘው ዘው ስል ያየሁት ቪዲዮ በጣም አስደነገጠኝም አስደመመኝም ነው የምላችሁ። እውነቴ ነው የምላችሁና በዚህ ደረጃ ማለት ይወዷችኋል። ጥሩ ከሰራችሁ መልካም ሰው ከሆናችሁ እነሱ ይወዷችኋል። ግን መልካም ሰው የምትሆኑት እነሱ መልካም ሲሆኑላችሁ ብቻ ነው። እነሱ መልካም ካልሆኑ እኛ ከመሬት ተነስተን አንሆንም፣ እውነቱን ስንናገር ማለት ነው። ግን በዛም በዛም ብሎ አንዳንድ ጥሩ አስተያየ የሆኑ ሰራተኞች አሉ። እውነት ለስራ ብለው የሚወጡ እንደዚ አይነት ሰዎችን እነሱም ይወዳሉ ማለት ነው። እናላችኋለሁ አንዲት ሰራተኛ ሸቀሊት ማለት ነው ወደ ሀገሯ ስትገባ እንዲህ መዳም አቅፋት ስትስማት በቃ ምን ልበላችሁ፣ ቤተሰብ እንኳን እንደዛ ፍቅር በፍቅር አድርጎ እንደዛ አይሸኛችሁ ማለት ነው። ገንዘብ ካልሰጣችሁ ጥጦ በዚህ ሰዓት ላይ ያለ ገንዘብ የሚሆን ነገር የለም። ቤተሰብ ምናልባት ከኢትዮጵያ ሲሸኛችሁ ነው እንደዛ ነው ሸኛችሁ። ደግሞ አትታዘቡ እንግዲህ እንደዚህ ስላችሁ ማለት ነው፣ ምክንያቱም ጊዜው በገንዘብ ስለሆነ ነው። እና በቃ ልጆቹ ሴትያ እንዴት እንዴት አድርገው አቅፎ የሆነ በቃ ያለ አይደል፣ በጣም ገረመኝ። ከሁሉ የገረመኝ ምን ቢሆን ጥሩ ነው ሰውየው አቅፎ ሳማት፣ ሴትያ ፊት ማለት ነው። እኔ በጣም አጂብ ነው የሆነብኝ። እኔ የምለው የቤሩት ማዳሞች እንዴት ነው ነገሩ? እንዴት ነው? ምንም አይሉም እንዲ? አይቀኑም እንዴ? እንዴ! የእኛዎቹማ ሰውየው ሰራተኛቱ እንደዚህ እንደዚህ ሲያቅፋት ቢያዩ እንዲ፣ በዛ ኤርፖርት ላይ ነው ችግር የሚፈጠረው። እውነቴን ነው ምላች፣ እዛው ኤርፖርት ላይ ትልቅ ችግር ይፈጠራል። እዛው እዛው፣ አንቺ ተፈተሻል፣ አንተ ተፈታል፣ አንቺ ተፈተሻል ይባባላሉ ማለት ነው። ጉድ ጉድ ጉድ ጉድ በጣም ነው የገረመኝ። አለ ኩል ሀለል ኮመንታተሮችን ሳይ ደግሞ ፈጣ ዘነን ያደርጉኝ ማለት ነው። ልክ እንደኔ ሁሉም የተገረሙት ሰውየው ሳማት ሰውየው ሳማት እና በጣም ገረመኝ ነው ሙላችሁ ብቻ። እውነት ለመናገር ሰዎች እናንተ ሰርታችሁ እነሱ ጋር ደክማችሁ ለፍታችሁ ኖራችሁ ወደ ሀገራችሁ ስትገቡ እንደዚህ በፍቅር በሰላም በደስታ የሆነ በቃ ይደል፣ አይደል? ስትለያዩ ወላህ በጣም ደስ ይላል። አላህ ስብሓን ታዓላ በሰላም እንደወጣ ነው ሁላችንም በሰላም ወደ ሀገራችን የመልሰን ማለት ነው። ጥሩ ከሆን መጥፎ ነገር ካልሰራን ይወዱናል። እነሱም ደግሞ ጥሩ ይሁን እንዴ መጥፎ ሰው ከገጠማችሁ ያው አይታወቅም እና አላህ ስብሓን ታዓላ ከመጥፎቹ አይግጠመን ማለት ነው። በሰላም እንደወጣንም በሰላም ለሀገራችን ያብቃል። ብቻ በጣም ደስ ይላል። እውነት የሆነ በቃል ላይ ደስ አለኝ ሳያቸው ማለት ነው። እንደዚህ ለሰራተኛ ክብር ሰጥተው እንደዚህ እዚህ ሀገር ሴቶቹ ይስማችኋል። ወደ ሀገራችሁ ስትሄዱ ሴቶቹ እዚህም እንደዛ ነው። ግን እኔ የወንዱን የገረመኝ የወንዱ አጃ ኢብኖ የሆነብኝ ነው ምላችሁ። ግን የሴትየም በቃ ልክ እንደ እህት ነገር ናት። በቃ አቅፍ አድርጋ አብራት ውስጥ ድረስ ስትገቡ ማለት ነው። እና ደስ አሉኝ ሳሉኝ፣ ወላሂ በቃ አለ ይደል። ለፍታችሁ እነሱ ጋር ኑራችሁ ምናምን ስትሄዱ፣ አንዳንድ ተንኮለኞች ነገር ፍለጋ ምናምን የሆነ ነገር ተንኮል የሚያስቡም አሉ። አንዳንዶች ደግሞ እንደዚህ በፍቅር እያለቀሱ ኤርፖርት ድረስ ከነ ልጆቻቸው ነው የሄዱት። እስከ ኤርፖርት ድረስ ሄደው እንደዚህ ሲሸኟችሁ ደስ ይላል ማለት ነው እና ቅመሞች ዬ እናንተንም በሰላም ለሀገራችሁ ያውቃችሁ ሁላችንም በሰላም ለሀገራችን ያውቃንላችኋለሁኝ። እስካሁን አብራችሁን ስለነበራችሁ ስላዳመጣችሁኝ ከልብ አመሰግናለሁ።